ከደቡብ አፍሪካ ከስደት ተመልሰው በሀገራችን ሰርተን መቀየር እንችላለን በሚል ነው ተወልደው ባደጉበት በከንባታ ጠንባሮ ዞን ዶዮገና ከተማ ባላቸው ቦታ የከተማ ግብርናን የጀመሩት ጥሩነ ወልደ ዮሐንስና ወንድሙ። የጀመሩት ስራም በዶሮ እርባታ ነው። ለመጀመሪያ ጊዜ ሙከራ ያደረግነው በነዛ በኋላ ባሉ ሁለቱ ሼዶች ላይ ነበረ። 240 ዶሮ አስገብተን ውጤታማ ስለነበረ ቀጥለናል። እነዚህም ደግሞ እዚሁ ነው ያመረት ናቸው፣ እኛ ሼዶቹ ማለት ነው። ሌላኛው ባለታሪካችን ጌታቸው እንደሻው ናቸው። እሳቸውም በደቡብ አፍሪካ ለዓመታት በስራ ቢቆዩም ነገር ግን ሁሉም ነገር እንደ ሀገራቸው ባለመሆኑ ወደ ሀገራቸው በመመለስ ባላቸው ቦታ ላይ የከብት እርባታን ጀምረዋል። 2011 ላይ መጣሁ። መጥቼ ሀገሩና ይቼ የኩኝ ተመልሼ የኩኝ ህጄ እዚህ ጋር ምን መሰራት እንዳለበት ይህን ስራ ፎካስ ስላደረኩኝ ማለት ነው እች ፕሮጀክት ቀርጬ ለመምጣት ወደዚያ ተመልሼ ኩኝ ማለት ነው እጄ ከሁለት ዓመት በኋላ ተመልሼ መጣሁ። አንድ ስንት ከዛ ሶስት እዛ ኮሺና ማለት ነው ሶስት የሆኑ ደሞ ትንፋሻሾም ምንም ስላልተስማማ ወደዚህ እምቤት ሰራው እና አሁን ከሶስትም አምስት ሆኑ። ከአምስት ደግሞ ሰባት ሆኑ በሬዎቹ። ከዛ በኋላ አስገባው በሬ ምንም የቀለብ እያደለብኩ በሬዎቹ መሽጣት ጀመርኩኝ። በከተማ ግብርና በጓሮ አትክልት የተሰማሩት ብርሃኑ ሚንጫሙ። እርሳቸውም ለብዙ ዓመታት በውጭ ሀገር ነበረ ኑሯቸው። ታዲያ እርሳቸውን በተወለዱበት ከተማ ዶዮ ገና የከተማ ግብርናን በመጀመር አሁን አመርቂ ውጤት አምጥተዋል። አምና በግማሽ ሄክታር 750 ኩንታል ነው ያመረት ነው ጥቅል ጎመን። ዘንድሮ እንደምታዩት ደግሞ በዚህ እስከ 1500 ድረስ ለማልማት ነው አቅድን ያሰብነው። አጠቃቀማችንን በሚገባ ምርትንና ምርታማነትን በማሳደግ የምግብ ዋስትናን ማረጋገጥ ይቻላል የምል መርህ ይዘን ነው የምንሄደው። በከምባታ ጠምባሮ ዞን በዶዮ ገና ከተማ ከ2014 ዓም ጀምሮ እውን የሆነው የሌማት ትሩፋት ኢኒሽቲቭ ለብዙዎች የምግብ ዋስትና እንዲረጋገጥ ከማስቻል ባለፈ የስራ እድል የፈጠረላቸውም እልፎች ናቸው። ጠቅላይ ሚኒስትር አብይ አህመድ ለውንጭ ያደረጉበት የሌማት ትሩፋት እንደነበረ ሆኖ እኛም ከተማ አስተዳደራችን ላይ ግብጥ ልን ነበር፣ እንቅስቃሴ እናደርግ የነበረው አንድም እናት ባዶ ዛምብሏን ይዛ ወደ ገበያ መውጣት የለበትም የሚል ኢኒሽቲቭ ነበር። እንደ ከተማ አስተዳደራችን እና እሱን ኢኒሽቲቭ ሀገራዊ ሌማት ትሩፋት ኢኒሼቲቭ ጋር በማጣመር ብዙ ስራዎችን ስንሰራ ቆይተናል። ስራዎችም ደግሞ ውጤታማ ናቸው የሚባል ደረጃ ላይ ነው ያሉት በከተማ ግብርና የተሰማሩት ብርሃኑ ሚንጫሞ። ከስራቸው ከ150 በላይ የሚሆኑ ሰራተኞች አላቸው። በተለይም ከጓሮ አትክልቱ ምርታቸው ለአካባቢ ነዋሪዎች መቀናሽ ያቀርባሉ። ከዚያም ሲያልፍ በሀገር አቀፍ ደረጃ በቡናና በሮዝመሪ ምርት ትልቅ ስራ ለመስራት አቅደዋል። ባለችው በአጭር ቦታም ቢሆን የጓሮ አትክልት በማልማት ምግብን በቤተሰብ ደረጃ መቻል ትልቅ ትልቅ አቅም ነው የሚፈጥረው። ስለዚህ እኛ ያስብ ነው ይሄ አሁን እኔ ሶስት ሄክታር ነው ሶስት ሄክታር ነው ሌሎች ቦታዎች ያሉት ትላልቅ ድርጅቶች ቢኖሩም እኔ ትልቁ እርካታ የምንድን ነው? እዚህ ጋ ብዙ ሰራተኞች አሉ። የስራ እድል እየፈጠርኩ ነው። ቢያንስ ዘንድሮ ከመቶ ሃምሳ በላይ ሰራተኞች እዚህ ውስጥ ሲሰሩ ነበር። በዚህ በጥቅል ጎመን፣ ካሮት፣ ቀይ ስር፣ ይሄ ስንዴ አለ፣ የእንሰት ፕሮጀክት አለ። አሁን ቡናንም ኦልሬዲ አሁን በዙሪያ ቡና የቡና ተክል ልንጀምር ነው። ሮዝሜሪ ሮዝሜሪ የጥብስ ቅጠል ብለን የምንለው በከፍተኛ ደረጃ አሁን ገቢ ከሚያመጡት ወደ ኤክስፖርት ሁላ የምናደርጋቸው ናቸው። በቀጣዩ ይህን ማሳ ላይ በዚህ ማሳ ዙሪያ ላይ የማያስፈልጉትን ተክሎችን በሙሉ ነቅለን ቡናና ሮዝሜሪን ለመስራት ነው አስቡ። በዶሮ እርባታና በከብት እርባታም የተሰማሩት የመኖ እጥረት ቢገጥማቸውም ባለ ሁኔታ ጥቅም እንዳገኙበት ነው የሚገልጹት። አሁን ላይ ወደ ሺህ ስምንት መቶ አካባቢ ያሉ እንቁላልጣይ ብቻ በጫጩት ደረጃ ደግሞ ወደ ሶስት ሺህ አካባቢ አሁን የደረሱ የሁለት ወርቅ ባለን አሁን ታች በሌላኛው ግቢ ላይ እኛ ጋር አሁን በቀን ወደ ሺ አራት ሺ አምስት መቶ አካባቢ በቀን እናነሳለን። በየቀኑ ነው የሚያልቀው እንቁላል። ለምግብ ቤቶች፣ አካባቢው ላይ ላሉ ግለሰቦችም ለሁሉም ሰው እንሸጣለን። ሱቅ አለንና እዛ ሱቅ ላይ መጥቶ ይገዛሉ ሁሉም ሰዎች ይፈብል አሁን በቀን የሚታለቡት ሰማንያ ሊትር ይታለባሉ። ከዛም በላይ ይታለቡ ነበሩ ይታለቡ ነበሩ የመኖ ችግር ስላለ የራሴን ጥረት እያረኩ ነው። ከዛ ደግሞ በቀን ሰራተኛ ነው የሚጠቀመው። የቀን ሰራተኛም አለ እና ቋሚ ሰራተኛም አለ እነሱን እንትን እያረኩኝ እየረዳው ደግሞ ከውጭ ቀሪ ሁን በወር ግፋ ቢል ያው ጉድለት ብኖርም አንድ አርባ ሺህ ጥጃው እንኳን አሁን ብንሸጥ አንድ እርጉዝ ጥጃ ብንሸጥ ከሁለት መቶ በላይ ጥሩ ላም ከሆነ ጥሩ ዘር ከሆነች ከሁለት መቶ በላይ ነው የምንሸጠው። ስለዚህ በመቶ ምናምን ከተገዛ ዓመት ባልሆነ ውስጥ አንድ ሰው ሰባ ሰማንያ ሺ ያገኛል። በከተማዋ እየተሰራ የሚገኘው የከተማ ግብርና ለሌሎች ከተሞች ተሞክሮ እየሆነ የመጣ እንደሆነ የገለጹት የዶዮ ገና ከተማ ከንቲባ በተለይ ደግሞ ራስን በምግብ ለመቻል ባለ ጥቂት ቦታ ላይ የከተማ ግብርናን መስራት እንደሚቻል ነው የሚያነሱት። እንደ ክልልም የሚታወቅ የሌማት ትሩፋቶች እዚህ ከተማ ላይ አሉ። በግብርና ዘርፍ በተለይም ከዶሮ እርባታ ጋር ተያይዞ በጣም ደረጃውን የጠበቀ በማህበር ተደራጅተው ወጣቶች በጥሩ ሁኔታ ዶሮን እያረቡ አሉ። ለአካባቢው እንቁላልን በተሻለ ሂሳብ እንዲገኙ የሚያደርጉት ሂደት አለ። ሌላው ፉድ ኮምፕሌክስ ራሱን የቻለ ፋብሪካ በጥሩ ሁኔታ ለሌሎችም ጭምር የሚያከፋፍል ሂደት አለ። ስለዚህ ከተማው እንደ ከተማ ብቻ ሳይሆን አገልግሎትን የከተማ ግብርና አልፎም ከዛ በላይ የሚያመርትበት ለገበያ የሚያቀርብበት ሂደት አለ። አሁን እዛ ጋ ያለው የጥቅል ጎመን ማሳ ነገ የሚታዩት ነው የሚሆነው። የስንዴ ማሳ በጥሩ ሁኔታ የተዘጋጀ ከተማ ነው ወይስ ገጠር ነው እስከሚባል ደረጃ የሚያደርስ የሚያጥሩ ነገሮች አሉ።